ሰላም ውድና እየተከበራችሁ የበለየ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛልኝ። የመዳም ቅበቦች ደግሞ ረመዳን አልቆላችኋል እንኳን ደስ አላችሁ ላለው እና ዛሬ ከስንት ጊዜ በኋላ ቪዲዮ ልሰራ ነው ማለት ነው ያው እንግዲህ ይደናገረኛል፣ እንትን እያላችሁ ያው ፈራለው። ቪዲዮ ላይ ብዙ ጊዜ ዛም እያለው አልሰራም ነበረ እና ዛሬ ግን መግቢያው ላይ እንዳያችሁት አንዳንድ ነገር ትማሩበታላችሁ ያልኩትን ይዤላችሁ መጥቻለሁ። ያስተምራችኋል ብዬ አስባለሁ። እንደኔ ያላችሁ በመዳን ቤት ሆናችሁ የምትሰሩ አንገታችሁን ደፍታችሁ ነገ ሌላ ቀን ይመጣል ብላችሁ በመዳን ቤት የምትፈጉ እንደ እኔ ሽንት ቤት እያጠባችሁ መከራችሁ እንደም ተፍታችሁ የምትሰሩ እህቶቼ ይሄ ቪዲዮ ለእናንተ ይጠቅማል ብዬ አስባለሁ። ብር አታበድሩ። እውነቴን ነው የምላችሁ፣ ብር አታበድሩ። የሆነ ምክንያት እየፈጠራችሁ እኔ ብር የለኝም እያላችሁ ምክንያት እየፈጠራችሁ አታበድሩ። የለንም በሉ ወደ ሀገራችሁ ስትገቡ ያንን ብር አራት ዓመት አምስት ዓመት ተጠቅመውበት ያ አራት በአራት ዓመት ውስጥ እና በሶስት ዓመት ውስጥ ያንን ብር ከአካውንትሽ ብታስቀምጨው ምን ያህል እንደሚወልድ ሁላችንም እናውቃለን። እንግዲህ ቤተሰብ እየተቸገረ ቤት እየሰራው ነው ስትመጭ እሰጥሻለን ሲልሽ ሰው መቼም ከባንክ ከሚቀመጥ አውጥቼ ብሰጠው ነው የምትሉ፣ የደረሰበት ሰው ደግሞ ያው አያበድር። ሰው ወዶ ክፉ አይሆንም እና ብር አታበድሩ፣ ዋጋ ያስከፍላችኋል። እውነቴን ነው የምላችሁ። እኔ በጣም ዋጋ እያስከፈለኝ ነው ግን ብቻ እግዚአብሔር ያቀር እግዚአብሔር እንደሚረዳኝ አምናለው። በጣም እየተቸጋገርኩኝ የገንዛ በገንዛ ብሬ ለመጠየቅ እንኳን እየተሳቀኩኝ ስደውል እንኳን በስነ ስርዓት እንኳን አያዋሩኝም። እዛ ያለው የነበራቸው ፍቅር የሚያወሩኝ ወሬ አሁን ላይ የለም። የምን ዘመድ ያው በቃ ምንም ሳትነካቂ ሳታበድሩ፣ በቃ ሰላማዊ የቤተሰባዊ ሰላማዊ የጓደኛዊ ሆናችሁ መኖር ትችላላችሁ። ከዚህ ስትመጡ ግን ያንን ብር ፈልጋችሁ ስጡኝ ብትሏቸው፣ እውነቴን ነው የምላችሁ፣ እንዲሁ በቃ ተስፋ ትቆርጣላችሁ። እውነቴን ነው፣ በቃ የሆነ እንትን ትላላችሁ። እኔ የደረሰብኝ ነው የምነግራችሁ። በጣም ብዙ ነገር እያሳለፍኩ ነው ያለው እግዚአብሔር ግን እንደሚረዳኝ አምናለሁ እና አታበደሩ ጓደኞች፣ ተጠንቀቁ። ብራችሁን በባንካችሁ ያዙ። በቃ ወይ ወርቅ ግዙበት። ወርቅ እየገዛችሁ አስቀምጡበት። ወርቅ እየጨመረ ነው እንደምታዩት። ለግራም ዘጠኝ ሺ ነው፣ ዘጠኝ ሺ ገብቷል። ጠቅማቸዋል። ልክ እንደበር ነው። ሁሉንም ደሞዛችሁን አይደለም ያልኳችሁ፣ የተወሰነውን እና ያዙት፣ በቃ ያዙት። ከእጃችሁ ላይ አለ፣ እዛ ደግሞ ዝግ አካውንት ካላችሁ ደግሞ በዝግ አካውንታችሁ ጠቅላላውን ማስገባት ለእናት ለአባቶቻችሁ የምትልኩት አስቀረጣችሁ። ሌላ ግን በቃ መዳም እንኳን አልሰጠኝ ብላ እንደዚህ በቃ ይኸው ሁለት ወር ሞላኝ፣ ይኸው ሶስት ወር ሞላኝ ሳትሰጠኝ። መዳም ባንክ ቤት ተቀምጦ ምን ይሰራል? ሰጣችሁ ነበር የለ እያላችሁ ምክንያት እንትን እያላችሁ አትስጡ። እኔ እነግራችኋለሁ፣ እኔ የደረሰብኝን ነው ዛሬ እያካፈልኳችሁ ያለሁት። ይሄ ቪዲዮ ይጠቅማቸዋል ብዬ አስባለሁ። ሸር ማድረግ የምትችሉ ሸር እያደረጋችሁ ለሰው እንዲደርስ አድርጉ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላችኋለሁ። በዚህ አጋጣሚ እኔ ባልትና ጀምሬያለሁ እና የትም ቦታ ያላችሁ የምትፈልጉ የትም ቦታ ኔ እልክ ካለው እዘዙ። ስልክ ቁጥሬን አስቀምጥላችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው